ሲሆንና ወይ ጎንደር አባቴ ጋር ወይ ጎንደር ቤት እናቴ የእናቴ አክስቶች አሉ እዛ ሄዳለሁ። ቤተሰቦቿ ጋር የእናቷ ቤተሰቦች ጋር ማለት ነው አያቶቿ ጋር። ወይ ደግሞ አባቴ አባቴ ጋር ሄዳለሁ። አባቴ ቤተሰቦች ትበለኝ አባቴ ጋር ትበለኝ። እኔ ምንም የተረዳሁት ነገር የለም። መልሙም ጎንደርና ወሎ መሆኑን ብቻ ነው የማውቀው ማለት ነው። የቱ ጌቱ ጋር አላጣራሁም። ወሬውን ሳሳጥረው ብር ላኪልኝ አለችኝ። በቃ ሳስበው እውነት ቢሆን ማለት ይህ ነገሩ ድራማ ነው ብዬ የራሷ ጉዳይ ብዬ ለመተው ልብ ያችላለ በቃ ማለት በእኔ ምክንያት እንደዚህ ሆና ክፉ ብቶ ምን አገባኝ፣ የራሴን ህይወትም በጠብጠው ለሷ ብዬ ማለት ትችላለች አይደል? ምናልባት ይቺ ሰው እውነቷን ቢሆንስ ነገ ይቆጨኛል። አንዳንድ ጊዜ ለሰው ኸይር የምትሰሩት ነገር ዋጋ እሺ፣ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ይበልልኝ፣ ውዶችዬ እንኳን ደስ ያላችሁ። እንግዲህ ንግስቷ መጣለች፣ ንግስቷ መጣለች። ያው እንግዲህ ምንም ማለት የሆነ እኔ ዛሬ በዛሬ ቪዲዮ ምን ልበላችሁ፣ አጥጋቢ የሆነ እንትን አላየሁም። ያ ማለት ቢያንስ በጣም ጭንቀት ላይ ለነበሩ ልጆች ንግስ ሱመያ፣ ጭንቀት ላይ ለነበርን ልጆች በውስጥ አታነሽም። የሰኢድ እህትም ዛሬ ወጣ እንደዚህ ያለች ደስ የሚለው ነገር። አንቺ ወዲያውኑ ለቀቅሽ ቪዲዮ። ግን ደግሞ በቃ በቴክስትም ማሳወቅ እንኳን ጥሩ ነው ማለት ነው፣ በጽሁፍም ማሳወቅ እንኳን ጥሩ ነው። የግዴታ ቪዲዮ እንኳን ባትሰሪ፣ ጭራሽ ምንም እንዳልተፈጠረ ሆነሽ ነው የመጣሽ። ምንም ሁሌም ሰላምሽ ይብዛ ግን ደግሞ እዚህ ጋር እኔ ነጭ ነጫን ብያለሁ። ሁሌም ነጭ ነጫን ነው የምናወራው። በጣም ለአንቺ የሚጨነቁ በጣም ብዙ ኦዲየንሶች፣ በሙሉ በሚባል ደረጃ ላንቺ የሚጨነቁ ናቸው። ስለዚህ አንድ ቀን እንኳን ስጠፊ ጭንቀት ውስጥ የሚገቡ ኦዲየንሶች ነው ያሉሽ። አንድ ቀን እንኳን ስጠፊ ሶስት ቀን እና አራት ቀን ሙሉ ጠፍተሽ ምንም እንዳልተፈጠረ ምንም ማለት አልፈልግም። እዚህ ጋር በቃ ተውት፣ ንተው ማለት ነው ቤተሰብ ለማንኛውም ላይክ ሸር ሰብስክራይብ አድርጉ። እስኪ ንግስቷ እንግዲህ የሰይድ ወንድም ደግሞ አባሯል። ልጅቷም እንግዲህ አንዴ ቃል ኪዳናት፣ አንዴ ሀያት ናት፣ አንዴ እንተናናት መጣልናለች ማለት ነው። ጎንደሬናት፣ ወሎየናት ምናምን ምንም ትሁን፣ ግን ምንም ትሁን ያው ሰውናት። ያም ሆኖ ግን እንግዲህ ለንግስቷ ስትል ራሷ እንግዲህ ከቤት ልትወጣ ችላለች፣ ወይም ከቤት ሊያስወጣት ሊያባረራት ችሏል ማለት ነው። የሰኢድ ወንድም ሙያን ያክል ሙሉ ለሙሉ ተውጦልኛል ልላችሁ አልችልም። ማለት እንኳን ተቀበለቻት ደስ ይላል። እንግዲህ ምናልባት ቤተሰቦቿ ጎንደር ወይ ወሎ ከሆኑ ከባድ ነው። ስለዚህ ልጅቷስ ልጆቿን ጥላ ነው ወይ ወደ ቤተሰብ ልትሄድ የምትችለው የሚለው ነገር ትንሽ ግራ አጋብቶኛል። ማለቴ ልጆቿን ጥላ አንዳንዴ ራስን ለማዳን ያው ምንም ማድረግ አይቻልም ከቤት የሚወጣል ግን ደግሞ እግዚአብሔር እንግዲህ ያው ሰላም ያድርግላት ነው የምንለው፣ ለአንዋር ሚስት ማለት ነው። አንዋር ነው አይደል ስሙ? ለአንዋር ሚስት ወይም የሰኢድ ወንድም ሚስት ማለት ነው። እነሱ ግን ማለት ምንም አልልም። ለማንኛውም ንግስቷ ምን እያለች ነው? የአኗር ሚስትስ ምን እያለች ነው? ምን እያለች ነው? ምን እየተካሄደ ነው? ምን ሆነ? ምን ተደረገ? የሚለውን እስኪ አብረን እንይ። ንግስቷ በአንቺ ዙሪያ በደንብ እንነጋገርበታለን ማለት ነው። ዋናው እንኳን በሰላምሽ ሆነ እንኳን በሰላም ሆነ እንኳን በሰላም መጣሽ አህለን ወሰህለን ብለናል ማለት ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ አድርጉ። ነግስታው ምን እያለች ነው አብረን እንስማ። እና እንግዲህ ወዳጆቼ የምትወዱኝ የምታከብሩኝ ማለት ነው ወደ ገደለው ስገባ እንግዲህ ጠፋውኛ አይደለም፣ ከዛ ቪዲዮ በኋላ ያው እንግዲህ ትንሽ ደንግጬ ነበረ መሰለኝ በዛ ነው መሰለኝ የጠፋሁት። እና ምንድነው መሰላችሁ እንግዲህ እኔ እንኳን ይሄን ነገር ላወራው አላሰብኩም ነበረ ማለት አንዳንዴ ሁሉንም ነገር ዩቱብ ላይ አይለቀቅም አይደል? ግን ያው የሆነ ነገር እንኳን አሁን ቢፈጥር ማውራት አለብኝ። ቀድሜ ለምን ባለፈው ራሱ ምንም ነገር ሳላወራ ነው ዩቱብ ላይ እንኳን ወጥቼ እየሄድኩ ነው ምናምን አላልኩ ማለት ነው አኗር ነኝ ሲለኝ ምንም ነገር ለመቅረጽ አልተዘጋጀውም። ምንም ነገር ዝም ብዬ ኖርማል ነበር የልኩት ማለት ነው። በዛሬ ደግሞ ብቻዬን ነበር የልኩት። አሁን ግን አይ ነገር በቃ መልቀቅ አለብኝ ብዬ አሰብኩ ማለት ነው። እንግዲህ አንዋር አቶ አንዋር ማለት ነው ባለቤቱን ለምን ጀሚላን ወሰድሽ በሚል መሰለኝ እንግዲህ ቀጥቅጦ አባረረ ቀጥቅጦ አባረዋት። ደወለችልኝ ስልኬ ላይ ማለት ነው። ደወለችልኝና ሱመያ መያ እንግዲህ አንዋር እኔ ስመለስ ጀሚላን ሰታይ ስትመለስ እኔ በዛ ሰዓት ማለት ነው እንትን ቪዲዮን ራሱ እነ ኡመር ናቸው የቋጩት ማለት ነው። አሸኛት ሙላበት ስነስርዓት በቃ ማለት ጀሚላን ስታመጣት እንቅልፍ ላይ ተኝታለች ብላኛለች። ግን እዛ ጋ እኔ እኔ ከሚገርማቸው ነገር በጣም ስደነግጥ እኔ እንደ ሰው ሪ ማለት ማልቀስ ምናምን አላውቅም። ሰው ሁሉ ተፈጥሮ የሆነ ለየት ያለ ተፈጥሮ አለው አይደለም እኔ እንደውም ድንጋጤው እየቆየ ነው ማለት ነው፣ የሚያስደነግጠኝ በዛ ሰዓት ተኝታ ምናምን ስለነበር እኔ ራሱ በቃ ግራ ገብቶ የነበር ሁላ ማለት ነው። በቃ ልጄን ተሎ ብዬ በቃ ማየት ነው የፈለኩት፣ እንደ እናት ማየት ነው የፈለኩት ልጄ እና እሷ ከሄደች በኋላ እኔ ቀድሚያቸው ሁላ ነው የሄድኩት ማለት ነው። እና እሷ ከሄደች በኋላ እንግዲህ እነመር ቪዲዮን ቋጭተው ቪዲዮን ሰጡኝ ማለት ነው። በአጭሩ ምን ለማለት ፈልጌ ነው ቃል ወደ ቤቷ ስትሄድ አኗር ተብዬው ልጆቿን ይዞ በር ላይ ነው የጠበቀኝ አለች በር ላይ ጠብቆ ሲመጣ አይንሽን እንዳለ ልጆቹን ማናባሽ ነው ስጭ ያለች ብሎ እሪ ያላለች ከዛ ሁላ ካል አንድ በቃ መታኝ ሁላ ነው ያለችኝ ደበደበኝ ምናምን ያለችኝ ከዛ እና እያለቀሰች ነው የምታወራልኝ ማለት ነው እና በቃ ይሄ ነገር ማለት ወይ ምናልባት እንደዚህ በይ ብሏት ለምን ወይ አውቀሽ አውቀን እንደደበደብኩሽ አስመስ ብሏት ቢሆንስ? ብዬ ልጅቷ። በእርግጥ እውነት ለመናገር ከሆነ ምንድን ነው ሳላመሰግናት አላልፍም። በመጀመሪያ ደረጃ ስላመጣችልኝ በጣም ነው የማመሰግነው። እዚጋ ደግሞ ሰኪናንም በጣም ነው የማመሰግነው። ለምን ትልቁን ጨዋታ የተጫወተችው ሰኪነች ማለት ነው። እሷናት ወደ ልጆች ልጄን የዲን ቁጥር ሰታ ምናምን እንደገናኝ ያደረገችን በጣም ነው የማመሰግነው። አላህ ባለሽበት ይጠብቅሽ፣ ልጆች ያሳድግልሽ። በጣም ነው እኔ እንጃ ቃላት የለኝም አንቺን ለማመስገን ማለት ነው። እና በተረፈ ደግሞ ምንድን ነው አሁን ወደ ቃል ጉዳይ ስገባ ፈረው ልቤ ማለት ነው። በቃ ጥሩ ልጅ ናት፣ ሳያት አምታሰጠችኝ። ጥሩ፣ በጣም ጥሩ ሰው ናት። ለምን ማንም ይህን አደረግም ግን መልሼ ደግሞ ድራማ እየሰሩብኝ ቢሆን ብዬ ውስጥ የፈራና ና ምናምን በቃ ተረጋጊ፣ ችግር የለውም ወይ ቤተሰብ ጋ ሂጂ ምናምን ብያት፣ በዛው ስልኩ ማለት የታረቁ ሁላ መሰለኝ። ከዛ ደወለችልኝ፣ አሁንም ምናምን ደወለችልኝ። ከዛ መጨረሻ ላይ ምናለችኝ፣ ብር እና እኔ ሲያባራት ምናምን ነገር ልብሴን ባየ በአንቺ አንቺ ጋር ስመጣ እንጀራ ምናምን እየጋገርኩኝ ነበረ፣ ስራ እየሰራሁኝ ነበረ ነው ያልችው። በመሀል ነው እሱ ሲወጣ ብድግ ብዬሽ አመጣሁት። በዛ ልብስ ነው ስራ እየሰራሁበት ባለው ልብስ ነው ያባረረኝ። እና አሁን እስከ ሰው ጋር ነው ያለሁት የምቀይረው ልብስ እንኳን የለኝም። ይሄ ማለት ምንም አይነት ነገር አሰጣትም። ባዶ እጇን ምንም አምስት ሳንቲም የለምና ወደ ሀገር የሚሄድ ፈልጋለሁኝ እንዴ የት ነው ማለት፣ የት ነው ሄደው ትፈልግ ምናምን ስላት፣ በቃ ወይ ጎንደር ሄዳለሁ ወይ ወሎ ሄዳለሁ። ይመስለኛል በእናቷ ጎንደሬ፣ በአባቷ ወሎ እየመሰለችኝ ማለት ነው። እንደዛ ነው ያለችኝ፣ ባለሳሳት እና ወይ ጎንደር አባቴ ጋር፣ ወይ ጎንደር ቤት እናቴ፣ የእናቴ አክስቶች አሉ፣ እዛ ሄዳለሁ። ቤተሰቦቿ ጋር፣ የእናቷ ቤተሰቦች ጋር ማለት ነው፣ አያቶቿ ጋር፣ ወይ ደግሞ አባቴ አባቴ ጋር ሄዳለሁ። አባቴ ቤተሰቦች ትበለኝ፣ አባቴ ጋር ትበለኝ፣ እኔ ምንም የተረዳውት ነገር የለም። መልሙኙ ጎንደር እና ወሎ መሆኑን ብቻ ነው የማውቀው ማለት ነው። የቱ ጌቱ ጋር ነው ያላጣረው ወሬውን ሳሳጥረው ብር ላኪልኝ አለችኝ። በቃ ሳስበው እውነት ቢሆን ማለት ይህ ነገሩ ድራማ ነው ብዬ የራሷ ጉዳይ ብዬ ለመተው ልብ ያችላል። በቃ ማለት በእኔ ምክንያት እንደዚህ ሆና ክፉ ብቶ ምን አገባኝ የራሴን ህይወት በጠብጠው ለእሷ ብዬ ማለት ትችላለች አይደል ምናልባት እች ሰው እውነቷን ቢሆንስ ነገ ይቆጨኛል። አንዳንድ ጊዜ ለሰው ኸይር የምትሰሩት ነገር ዋጋ ያስከፍላችኋል ለሰው ጥሩ ነገር ስሰሩ በጣም ዋጋ ትከፍላላችሁ እና ይሄ ነገር እውነቱ ነው ለወደፊቱ ትክክል ነው ወይ የሆነ ነገር ሆና ወይ እንደዚህ በባዶ እጅ የሆነ ነገር ደርሳ ይመስለኛል ሽማግሌን በመሀል ገብቶ ማስታረቅ አልቻለም ነገ ከሚቆጨኝ ሱመያ በቃ እሺ አልኩኝና ራሴን አረጋግጬ በቃ ቃል ነይ ብዬ ወደ አዲስ አበባ እንድትመጣ አላረግ ነው ማለት ነው ወደዚህ ማለት ነው እንግዲህ ባለኝ በተመቸኝ አቅም ማለት ነው በቻልኩት ነ እያልኳት ነው። በነገራችን ላይ ማለት ነው ቦታውን ስለማታውቂው እንግዲህ፣ ስትመጪ ወርደሽ አዲስ አበባ ስትገቢ፣ ደውዪልኝ ብያታለሁ። እንግዲህ ከዚህ የሚወስዳትን ሰው ከአዳማ ነው የምትመጣው፣ ከዚህ የሚወስዳት ሰው አዘጋጅቻለሁ ማለት ነው። ባለኝ አቅም በቻልኩት መጠን በቃ ከማጋ እንደሆነች ገና ከሩቋ አይቶ ምናምን ምናምን በቃ የቻለውን ያክል አጣርቶ እንዲያመጣልኝ ተናግር ያለው ማለት ነው። በቃ ማለት ባለኝ አቅም ለማጣራት እየሞከርኩኝ ነው ለማጣራት እየሞከርኩኝ ነው ማለት ነው። እንግዲህ አላቅም ከሰው ጋና ማለት በጣም በትንሹ ውስጤ እየተጠራጠራት ነው፣ ግን ደግሞ በቃ በስልክ በጣም ታለቅሳለች አይገልጠውም። ሪ ነው ምለው እኔ ላንች ብዬ ነው ልጆች እኔ እናትነትን ስለማቀው ነው። እኔ በቃኔ ችግር የለው ምናም በቃ በጣም ነው የምታሳዝነው፣ ምናም ስታወራ በቃ እኔ ራሱ እኔ አሁን መሳደብ አልፈልግም እንጂ አኗር ራሱ በጣም ነው እሱን እንደዚህ አድርጌ ምናም ስትለይ መሳደብ ላለሱ አፈልገ ግን ምንም ዛሬ በንዴት ላይ እሱ አፈሪ ብላ እሱ እንደዚህ አርጎሽ ምን አባቱ ምናም ብላት ነገር ስትታረቀው የኛ የሴቶች ነገር ችግር ስለሆነ እንደዚህ ብለዋለች። ባለ ማለቷ ስለማይቀር ብዬ እሺ ብያታለው። እየመጣች ነው፣ እየጠብኳት ነው እሷ ማለት ነው፣ እስከምትመጣ ድረስ። በተረፈ ወዳችኋለው፣ አከብራችኋለው። የሰኢድ ቤተሰቦችም ከጎኔ ስለቆማችሁ በጣም ነው ማመሰግናችሁ፣ ወይም በጣም ነው ወዳችሁ። እንደ ባል ቤተሰብ ስላላገለላችሁኝ የራሷ ጉዳይ ወንድማችን የራሱን ህይወት ምናምን ብላችሁ ስላልተዋችሁ ሁላችሁም ከጎኔ ስለሆናችሁ በጣም ነው ማመሰግነው፣ ከሰይድ ከወንድሙ ውጭ ማለት ነው እና በጣም አመሰግናለሁ ለሁላችሁም፣ በተለይ ለሲስተሮቹ በጣም ነው ማመሰግነው። እኔ እንደምትወዱኝ አለ ይወደዳችሁ። ሁሌ እንደምለው ለሁላችሁም ለተመልካቾቼ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴናችሁ በያላችሁ በሰላማችሁ ይብዛ። እንግዲህ ማለት ነው እንደነገርኳችሁ ማለት ነው ያላያችሁ ካላችሁ የሰኢድ የወንድሙ ባለቤት ናት ማለት ነው። ቃል ኪዳን ወይም ደግሞ ሀያት በየትኛው ብጠራሽ ደስ ይልሻል? በሁለቱም አንድ ቀን ቃል ኪዳን አንድ ቀን አያት እያልኩ ልጥራሽ እንግዲህ ማለት ነው። በሁለቱም ጥሩ ይውላለች። ደስ ባላቸው ጥሯት ማለት ነው። ለማንኛውም እንግዲህ ለምን ጀሚላን መለሽ ብሎ በቦክስ አላት መሰለ ስታለቅስ ብሎ አሁን ደግሞ እያሳኳት ነው ማለት እንደዚህ፣ ሳቂሽ እንዳታለቅስ ከዚህ በኋላ ማልቀስ የለም እንደተነጋገር ነው። እና ማለት ነው እንግዲህ ብዙ ነገር ነው የነገረችኝ እያለቀሰች። ጀሚላን ስለመለስኳት መቶኛል ምናምን፣ በጣም አስቀይሞኛል ምናምን ብላኛለች ማለት ነው። እታች ሊንኩን አስቀምጥላችኋለሁ እሱን ዩቱብ ሰጥቻታለሁ ለእሷ። በዛውም ላይ ከሰብስክራይብ እያደረጋችሁ ሙሉን ቪዲዮ እሷ ያጫወተችኝን ማየት ትችላላችሁ ማለት ነው። እንግዲህ አይደለ እኔ መጀመሪያ ጀምላን ለመመለስ ጀመር እኔ አላቅሽን በቪዲዮ ነው የማውቀሽ። እንዲያውም ከአንቺ ልክ ትንሽ አዩን ሰርጉ ላይ አይቻታለሁኝ። እንደዚህ አይነት ሰው ስላልመሰለችኝ ወደ አዩ ጋር ሰርጉ ሰርጓን ሄደ መቼ ለካ አልተጠላት ጋር ነው ቁጭ ያልኩት እና ማለትም እኔ ስመልስልሽ እንደ እናት አስቤ እንጂ አይደለም። እኔ እናት ስላለኝ እንደ በቃ ማለት በሰዓቱ ልጅም ስላለሽ ተርተሽ ምን ያህል ልትጎጅ እንደምትች አስቤ ነው። ምክንያቱም እሱ እዛ ጋር ወንድሙንና ወንድሙን ነው እንጂ ያየው አንቺን አላሰበሽም። ቢያስብ ኖሮ የሚያስታርቅበትን መንገድ ይፈልጋል እንጂ ከአንቺ ልጅን በመመንተፍ አንቺ ላይ ላቁስል መፍጠር አልነበር ሱ ማለት ነው እኔ በጣም ያናደደኝ እሱ ነው። ምክንያቱም እኛ እኮ ከአይናችን ስር እንኳን ለአፍታ ዞር ሲሉ የት ሄደው ነው የሚጨነቀውን ጭንቀት አውቃለሁ። ልጅን የሚያህል ነገር ከአንቺ ተሰርቆ መሄድ ቀርቶ፣ ሲቀጥል ደግሞ አንቺ አዩን ነው እንጂ የጠረጠርሽው፣ በሰዓቱ ቀጥ ብለሽ ፖሊስ ይዘሽ እኛ ቤት ብትመጪ፣ እኔም በመደበቅ ወንጀል ተጠርጥሬ ገባ ይሁን ከባሻ ግን፣ ያንን ሁሉ እሱ አልተረደምቀ እሱ ተነሳ። ማን አባሽ ስለሆንሽ ነው ልጅቷን ሰው ፊት ልጆቹን እንደዚህ ይዞ መንገድ ላይ ነው ቆሞ የጠበቀኝ። በቃ ለማንኛውም በጣም ነው የደነገጥኩት። በቃ ችግር የለውም ማለት ነው እንግዲህ ያው ብዙ ነገር አውርታኛለች። ያው እንዳልኳችሁ ከታች ሊንኩን አስቀምጣላችኋለሁ ገብታችሁ እያያችሁ ሰብስክራይብ በዛውም እያደረጋችሁ እኔ ማለት እንዲመለሱ እንድታረቁ እፈልጋለሁ። ግን አንዳንዴ እስከ ስህተቱ መመለስ ሰው እስከ ስህተቱ መመለስ አለበት ባይ ነኝ። ምክንያቱም እሱ ያደረገችው ጥፋት አይደለም፣ ትክክል ነገር ነው። መታረቅ ካለብን በሌላ መንገድ እንጂ በሌላ ነገር አይደለም። እኔም እኮ ሰኢድን እኔም አሁን አንዳንድ ሴቶችም ወይም ደግሞ አሉ በልጆቻቸው ባሎቻቸው የሚያስፈራሩ ማለት ነው። እኔም ያንን አላደረኩትም፣ ምክንያቱም ልጅ ለብቸው ልጅ ነው አይደለም። እኛ ፈልገናቸው ነው የመጡት እኛ ልጅ መውለድ ስለፈለግን ለወደፊቱ ባልና ሚስት ሆነን እንቀጥላለን፣ ለወደፊቱ ጥሩ እናትና ጥሩ አባት ሆነን እንቀጥላለን በሚል ነው ልጅ ፈልገን ራሳችን። እኔ ጀሚላ እንዴት እንደወለድኳት በፊት ታውቃላችሁ። ልጅ ላምቢ ብሎ ማለት ነው እንጂ እኛ የፈለግናቸውን ያክል እነሱ አልፈለጉንም። ስለዚህ ግዴታ በልጅ ማስፈራራት የለብንም ማለት ነው። አኗርም ደግሞ ልትረዳ ይገባል። አንተ በልጅ አስፈራርተህን ወይ ደግሞ ልጅ ስለወሰድካት ሱመያ ገና ለገና ትመጣለች ብለህ ይህንን ማሰብ አእምሮ ውስጥ ማስገባት አልነበረብህም ማለት ነው። ምክንያቱም ይህንን እኔ እንዴት እንዳሰብኩ አላውቅም ማለት ነው። ቢሆን እንኳን እኔ ምን አይነት ኑሮ ይኖራሉ ብለህ ማሰብ ነበረብህ። እንደገና ደግሞ ሰው አንድ ያልተረደው ነገር አለ ማለት ነው። ሰኢድ እኔም ፍለጋ ሲዞር የሚመስላቸው የእውነትም እኔ ፈልጎኝ የሚንከራተት እየመሰላችሁ ነው፣ አይደለም? ይህ እውነት አንድ ቀን ሲወጣ ለካን ሱመያ እውነቷን ነው ማለታቸው አይቀርም። እኔ ይፈልጉኝ አይደለም እኔ እኮ ግዴታ ማለት ነው ሁሉን ነገር የልጆች አባት ነው። እኔ ነግሬያቸዋለሁ ከዚህ በፊት ምናልባት እኔ ለኔ ሰይድ ሳይድ ባል ነው ባል ቢሄድ ባል ይመጣል፣ ይባላል። አባት ቢሄድ ግን አባት አይመጣም። አባት አንድ ነው መተኪያ ምንም ነገር የለውም ማለት ነው የፈለገው ጥሩ አባት ቢሆንም አባት አባት ነው። አባትንም ያክል ነገር የለም አይደለም ስለዚህ ሰኢድ እኔ ለዛ ነው እኔ ወጥቼ ሁሉንም ነገር ሳይ እንዲ እንዲ እንዲ እንዲ ነው ብዬ ለዛ ነው እኮ አልኳቸው። እኔ እኮ ሳለቅስ አልቅሼ እንደና አዩ ካሜራ አስቀምጨ ፈንታ አልነቅልም። እንደሷ ካሜራ አስቀምጨ ይህን አደርጋለሁ። ስለዚህ እኔ መጀመሪያ ራሴን አረጋግቼ ነው፣ ምክንያቱም ነገ ለልጅ ልጆቻችን ሊቀመጥ ስለሚችል ማለት ነው። የነገን እያሰብኩ ነው። ስለዚህ ሰኢድ እኔን ፍለጋ ብቻ አይደለም የሚዞረው፣ የራሱ የሆነ ምክንያት አለው። እዛም የልጅ እናት አለች። እሷንም ለማየት ሊሆን ይችላል። ስለዚህ ይሄ ልጁን ከፈለገ ሰኢድ የልጅ እጦት የለበትም ለማለት ነው። የሚያየው ልጅ አለው። ገባችሁ? እና ይህንን እንኳን አንድ ቀን አውርቶ አያውቅም። ለምን እንግዲህ ለያዩ ምን ብሎ እንዳወራት አላውቅም። ወይ ደግሞ ማንሳትም ስላልፈለገ ሊሆን ይችላል። እሱን እኔ አያገባኝም አይመለከተኝም ማለት ነው። ባጭሩ መንገድ ላይ የሚቀመው ምን ብሎ አይደል? ምን ምን ይብሉ አይደል? በቃ እሱ እኔ ቢዝነስ እኔ አፌን አውጥቼ እኮ ስራ እንደ ስራ አድርገዋለሁ ብያለሁ አይደል? እሱ አሁን እዛ ጋር ያቺ ቃጠሏ አለች። እንደ ስራ አድርጋ ስራ ስራዬ ብላ ይሄን ቪዲዮ የምትከታተልና መስራ በቃ ቢዝነስ አድርገውታል። አዩም እንደዛው ነው፣ ሰኢድም እንደዛው ናቸው። ሁሉም እኔ እኔ ግልጽ ስለሆንኩ ነው የተናገሩት ማለት ነው። ለምን በቃ አንድና አንድ ልጄ ነች አሳድግበታለሁ ብዬ ማለት ነው። ስለዚህ እንደዛ ነው እላችኋለሁ። ሁሉም ሰው ጥፋቱን ማወቅ አለበት። በትክክለኛ ጥፋቱን ሲያቅ ሰው ከልቡ ጥፋቱን ሲያቅ ማያጠፋ ሰው የለም። ሁላችን እንሳሳታለን፣ ሁላችን እንሳሳታለን። ይቅርታ ደግሞ ከሱ ነው እና ለዛ ነው በተረፈ እንግዲህ ማለት ነው።